አስቸኳይ መረጃ ለተዋሕዶ ልጆች በደቡብ ኢትዮጵያ ወላይታ አርሄ ግፍ ነው። አርሄ ወንጀል ነው። አርሄ በደል ነው። ፍትህ ላረካ አቡነ ገብረ መንፈስ ቅዱስ፣ ፍትህ ላረካ ኦርቶዶክሳዊያን የአቡነ ገብረ መንፈስ ቅዱስን ርስቴ ሙሰር ነገርን እኔ አጥብቄ ይቃወማለሁ። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃል። ሰላም ጤናስትልን ሁ እንደተከበራችሁ የኢኦቲ ሪአክቲቭ ሰዎች እንደምን ሞቃችሁልኝ። በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው ቅዱስ ቤተክርስቲያናችን ከመንግስት አካላት የደረሱባት የሚገኙ ብዙ ትንኮሳዎች፣ ብዙ ስደቶች፣ ብዙ ችግሮች እና ብዙ መከራዎች አሉ። ከነዚህ መሀል አንዱ እንግዲህ በአረካ ኦርቶዶክሲያን ወይም በወላይታ ዞን እንግዲህ ብዙዎችን ያስቆጣ ኦርቶዶክሲያንን ደግሞ ሰልፍ እስኪ ድረስ ያደረሳቸው አንድ ጉዳይ አለ። ለምንድን ነው የማታደርጉት አሁን ሁላችሁም በኮመንት ላይ የገባችሁ ስትል አረካ ኦርቶዶክሲያን እያላችሁ መጻፋችሁን እንዳትረሱ ወደ ዩዳችን የተዋሕዶ ልጆች ድረሱ ድረሱ ድረሱ። ወላይታ ላይ መንግስት አረካ ከተማ ላይ የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ይዞታ እየቀማ ለሌላ ግለሰብ እየሰጠ ይገኛል። ለአንድ ባለ ሀብታም ለመስጠት በግድ እየወሰደ ይገኛል። ይህ ትክክል አይደለም። የአረካ ቤተ ክርስቲያን ፍትህ፣ አታለች። በእናታችሁ ድረሱ። ይህ ድርጊት ቤተ ክርስቲያንቷን ለማጥፋት አቅዶ የሚሰራ ሴራ ነው። አመት ባልሞላ ጊዜ ከአስር በላይ እንደዚህ ድርጊት ጎላይታ ላይ እየተፈጸመ ይገኛል። እኛ ምን ስለሰራን ነው ሁሌ በእኛ ላይ እንደዚህ አይነት ግፍ የሚፈጸመው? እንዴት የቤተ ክርስቲያን ጦር ይዘውታ መንግስት እንዴት ይቀማል? ይህ ነውር ነው። እጃችሁን ከቤተ ክርስቲያን አንሱ። በዚህ ሰዓት ካህናት፣ ዲያቆናት፣ ምእመናን ሁሉም እያለቅሱ ይገኛሉ። አንገት ላይ ማተብ አስረ ስለ ቤተ ክርስቲያን ድምፅ ካሎንክ አንተም የቤተ ክርስቲያን ጠላት ነህ፣ አንቺም የቤተ ክርስቲያን ጠላት ነሽ። የቤተ ክርስቲያን ጉዳይ ይመለከተኛል የምትል ከሆንክ ስለ ቤተ ክርስቲያን ድምጹን ከአሁኑ ተነሱ፣ ንቁ። አሁን የምንተኛበት ጊዜ አይደለም። የተግሊያ ሀገር ላይ ጦርነት ሊያስነሱት ነው። የአባ መላኩ ሀገር ላይ ጦርነት ሊያስነሱት ፈልጎ ነው። ይሄ እኛ ወላይታ ኦርቶዶክሳውያን ሰላም ነን። ነገር ግን ባይ ማኖታችን ላይ ከመጡ ማንንም ሰው አንፈራም። ለምን ታጥቃቸው ራሱ ብትመጡ እኛ አንፈራም። እኛ ሰላም እንፈልጋለን። የቤተ ክርስቲያኒቷ ይዞታ ይመለስ፣ በቃ ይመለስ። እኛ ሌላ ነገር ምንም አንፈልግም። ሰላም ይሻላል። ሀገር ማለት ቤተ ክርስቲያን ኮነች። ኦርቶዶክስ ባትኖር ኖሮ ኢትዮጵያ የሚባል ነገር ሀገር የለምኮ። ኦርቶዶክስ ማለትኮ በየሳቱ በየሰዓቱ በየደቂቃው ስለ ሀገር የምትጸልይ ኦርቶዶክስ ኮናስ፣ እንዴት ይችን ቤተ ክርስቲያን ይደፍራሉ? ኛኮ የሰማይት በቅዱስ ጊዮርጊስን ታቦቱን ይዘድ ነው አሸንፈን የመጣነ ኦርቶዶክስ ኮኖ ሳይማኖታችን አገራችን ያላስደፈርን ደፈርን፣ ኦርቶዶክሳውያን ኮነት እንዴት እችን ቤተክርስቲያን ይደፍራሉ? እኛ ወላይታ ኦርቶዶክሳውያን ፍትህ ፈልጋለን። በእናታችሁ በማርያም ለዚች ቤተክርስቲያን ሆኑ፣ በእናታችሁ ባላችሁበት ቦታ ናችሁ፣ ለዚች ቤተክርስቲያን ሆኑ፣ በእናታችሁ በማርያም

ልም ለአንዱ ምን ሆነ ነው እንደተከስከው ተወሰደ። እኮ እርስታችን ተቀማን። ስንት ዓመት ይኖርንበት አባቶች እንኳን እንዲያባርኩን መቀመጫ አጥቶ እኮ ርስታቸው ተነጥቆ ተባረሩ ከቤታቸው። የት ሂዱ? እሺ ውጭውን ተሆነላቸው የቤታችን ገባ ከቤተ ክርስቲያን ከገዳሙ ውጪ አባቶች የት ይሂዱ? የት ይሂዱ ተብሎ ነው እርስታቸው የሚወሰደው? አትንኩን፣ እኛ የሰው መብት አንናቃም፣ መብታችንን አትንኩብን እባካችሁ። እርስታችንን ማትሰደ ስለ ዳረካ ወይ ገዳም እንማጸናለን፣ እግዚአብሔር ስም እናሳስባለን። ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ ከድረሱልን ጥሪ ከደቡብ ኢትዮጵያ ወላይታ አረካ አቡነ ገብረ መንፈስ ቅዱስ ገዳም ቤተ ክርስቲያን ኦርቶዶክሳውያን ቤተ ክርስቲያን ተገፍታለች። ቤተ ክርስቲያን በደል ደርሶባታል። ካላት መሬት ላይ አምስት ሄክታር መሬት ተቆርጦ ይዞታውን እንዲጠብቁ ከተቀመጡ ሰዎች ነበሩ። ለእነዚህ ሰዎች ተቆርጦ እንዲሰጣቸው ተብሏል። ይሄንን ደግሞ ፍርድ ቤቱ ነው የወሰነው። ቤተ ክርስቲያን ከራሷ ይዞታ ላይ አምስት ሄክታር ቆርጣ ትስጥ ብሎ ይሄንን ፍርድ ቤቱ ወስኗል። እናም ያረካ ኦርቶዶክሳውያን ድረሱልን እያሉ ነው። ለዚች ቤተ ክርስቲያን ድምፁን ላት እባካችሁን እያሉ ነው። አምስት ሄክታር ኦርቶዶክሳውያን፣ አስቡ እንግዲህ ከቤተ ክርስቲያኗ ይዞታ ላይ። ስለዚህ ይሄን ቪዲዮ የምትመለከቱ ኦርቶዶክሳውያን ኮፒ፣ ሊክ፣ ሼር፣ ዲዩት፣ ሪፖስት በማድረግ ተባበሩን አግዙን። ሌሎች ቲክቶከሮች፣ ዩቱበሮች ለዝች ቤተ ክርስቲያን ድምፁን ሁኑላት። አዎ ቤተ ክርስቲያን እየተከፋች ነው፣ በደቡብ ኢትዮጵያ ወላይታ አረካ ላይ ስለዚህ፣ ሁላችሁም ድምፁን ሁላት እያንን እንማጸናለን። እናመሰግናለን። አስቸኳይ መረጃ ለተዋህዶ ልጆች በደቡብ ኢትዮጵያ ወላይታ አገረ ስብከት አረካ ገብረ መንፈስ ቅዱስ ቤተክርስቲያን የራሱ ይዞታ የሆነ አምስት ሄክታር መሬት ተቆርሶ ለግለሰብ እንዲሰጥ በፍርድ ቤት ተወስኗል። ስለዚህ ኦርቶዶክሳውያን ቤተክርስቲያናችን ዛሬ በስድር ላይና ዛሬ ቤተክርስቲያናችን ርስቷን እየተነጠቀች ነው። ለዚህ ቤተክርስቲያን ድምፁ ነው። ፍትህ ወላይታ ክልል ላሉ ኦርቶዶክሳውያን ፍትህ! ለቤተክርስቲያናችን! እኔም አረካ ስላለችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይመለከተኛል። ፍትህ በአረካ ለምትገኘዋ ቤተክርስቲያን! እንግዲህ በአረካ የሚገኘው የአቡነ ገብረመንፈስ ቅዱስ ቤተክርስቲያን ይዞታ የሆነውን ሀምሳ ሺ ካሬ ሃምሳ ሺህ ካሬ መሬት ለግለሰብ እንዲሰጥ ተወስኗል። በዛ የሚገኙ ምእመናን ድምፃቸውን እያሰሙ ይገኛል ማለት ነው። መንግስት ይህንን ተመልክቶ ፍትህ እንዲሰጥ በይዞታ የቤተ ክርስቲያኗ የሆነውን ይህንን የሚያክል ካሬ ወይም አምስት ሄክታር መሬት ለግለሰቦች እንዲሰጥ እየተደረገ ይገኛል ማለት ነው። እስከ መቼ ነው ቤተ ክርስቲያን እየተገፋች የምትኖረው? ባረካ ለሚገኙ ምእመናን ድምፃችንን በጋራ ልናሰማና እኛም አለን ከጎናችሁ ነን ብለን ድምፃችንን እንድናሰማ ሁላችንም ኦርቶዶክሳውያን ይመለከተናል፣ ያገባናል። ፍትህ አረካ ለምትገኘዋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እያላችሁ ኮሜንት ላይ ጻፉ። ለብዙዎች እንዲደርስ ለሚመለከተው አካል ደርሶ መፍትሄ እንድናገኝ ደግሞ ኮፒ ሊንክና ሼር አድርጉት። አረካ ያለችዋም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የእኔም ቤተክርስቲያን ናት። ፍትህ ለአረካ ምዕመናን። የአረካ ከፍተኛ ፍርድ ቤት ከገዳማችን ይዞታ 50 ሺህ ካሬን ለግለሰቦች በመስጠት በአረካ ምዕመናን ላይ ታላቅ በደል አድርሷል። የእግዚአብሔር ቤት የንግድ ቦታ ሆኖ አናይም። ስለዚህ መላው የክርስትና እምነት ተከታዮች ለገዳማችን ድምጽ እንድትሆኑ በአቡነ ገብረ መንፈስ ቅዱስም እንማጸናለን። ፍትህ ለጥንታዊትና ለቀዳማዊት ላረካ ወየገዳም ሁላችሁም አስር አስር ጊዜ ሼር በማድረግ ለመላው ኦርቶዶክሳውያን እንድታደርሱ በእግዚአብሔር ስም እናሳስባለን። አርሄ ግፍ ነው፣ አርሄ ወንጀል ነው፣ አርሄ በደል ነው። አንገትሽ ላይ ማተብ ያርክሽ፣ አንገት ላይ ማተብ ያርክ። የተዋህዶ ልጆች ከቅድስ ቤተ ቤተክርስቲያን ልጅነትን የተቀበላችሁ ባለማተቦች ይህን ቪዲዮ አብዝታችሁ ኮፒ ሊንክ ሼር፣ ሪፖስት እንታደርጉ በእናታችን በቅድስት ድንግል ማርያም ስም እጠይቃችኋለሁ፣ አሳስባችኋለሁ። እኔን ቀን በቀን እያሳሰበኝ እያስጨነቀኝ ያለው ነገር የቅድስት ቤተክርስቲያን እርስቷና ቦታዋ መወሰዱና መወረሱ ነው። እኔን እያሳሰበኝ እያስጨነቀኝ ያለው በሰሜን በደቡብ በምስራቅ በምዕራብ ላይ ገዳም ብለው ወጥተው ኦርቶዶክሳውያኖች በሰላም ወጥተው በሰላም አለመመለሳቸው ነው። እኔን እያስጨነቀኝ እያሳሰበኝ ያለው ገዳማያን አባቶቻችን በግፍና በጭካኔ መገደላቸውና መታረዳቸው ነው። አሁንም ወላይታ ሶዶ ሀገረ ስብከት ላይ እየተደረገ ያለው የአቡነ ገብረ መንፈስ ቅዱስን ርስት የመውሰድ ነገርን እኔ አጥብቄ ይቃወማለሁ። እናንተ ኦርቶዶክሲያኖች አባቶቻችን እኮ አጥንታቸውን ከስክሰው ደማቸውን አፈሰው እችን ቅድስ ቤተክርስቲያን እስካሁን ድረስ አቆይተውልናል። የኛ ግዴታ ደግሞ እችን ቅድስ ቤተክርስቲያን ለትውልድ ለትውልድ ማስተላለፍ ነው። እባካችሁን እባካችሁን አባካቹ አብዙታችሁ ይህን ቪዲዮ ኮፒሊንግ ሼር ሪፖስት በማድረግ ለሚመለከተው አካል አቅርቡልኝ። ግራኝ አህመድ ያለ አስራናት ብሎ ያላፈረሳትን ቅድስት ቤተክርስቲያናችን እንደዚሁም ዮዲት ጉዲት ያላፈረሰቻትን አማኔት የሆነችውን ቅድስት ቤተክርስቲያን አሁንም ለማፍረስ ብዙ ጥረቶች እየተደረጉ ይገኛሉና ኢየሱስ ክርስቶስ በደሙ የመሰረታት ቅድስት ቤተክርስቲያናችን ዛሬም ነገም ደምቃም ሸብርቃም ትኖራለች። ኦርቶዶክሲያኖች ሰማዕታት እንጂ አንቆጥርም፣ ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያለው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ኦርቶዶክሲያን እንግዲህ በዚህ ድምጽ ሊሆኑ ይገኛሉ። እነሱም እናያችሁት እንግዲህ የተቃውሞ ነው የሚገኙት በዘርግ ሰልፍ ወጥቶና እና መንግስት እንግዲህ ነገር አይተው የሚመለከተው አካል ቤተክርስቲያንም እንግዲህ በዚህ ጉዳይ ድምፅ አሰምታ ችግሩ፣ የእኛ አባቶች ድምፅ አለማሰማት ነው። በዚህ ጉዳይ ላይ ይዘገያሉ በጣም ከዘ ካለፈ በኋላ ኦርቶዶክሲያን ተስፋ ቆረጡ በኋላ ድምጽ ያሰማሉ። ይሄ ነገር ደግሞ ነገ ሄዶ ሄዶ ሲለመድ የሆነ ጊዜ እናንተ ድምፅ የምታስቡበት ሰዓት ይመጣል። ያን ጊዜ ደግሞ የሚቀበላቸውን ኦርቶዶክሳዊ ምዕመን እንዳታጡ አባቶች፣ እንግዲህ በነዚህ ጉዳይ ላይ መዘግየት የለባችሁም። ከሌሎች መማር የለበትም። እኛ ፊተኞች ኋለኞች እንዳይሆን ነገሩ እስቲ ሰሞኑን ህማማትን አስመልክቶ አንዳንዶችን እንመልከት። በሰሞኑ ህማማት በደንብ አድርጋችሁ ስሙ። አሁን ወደፊት ሰሞኑ ህማማት ላይ የሚያጋጥሙን ስለሆነ ማለት ነው። በሰሞኑ ህማማት ማለት ከሰኞ ጀምሮ እስከ አርብ ድረስ፣ ሁልጊዜም ሰሞኑ ህማማት ሰኞ ነው የሚጀምረው። ከሰኞ እስከ አርብ ማለት አርብን ጨምሮ በሁሉም እለታት ይሰገዳል። በደንብ ስሙኝ። በሁሉም እለታት ይሰገዳል። ይሄ 21 12 29 የሚል ነገር አይሰራም። ሰድመት እንኳን የለም እዛ ውስጥ። ግን የግዝት በዓላት የሉም። በሁሉም እለታት ታስታውሱ ከሆነ በ2008 ዓመተ ምሕረት ስቅለት የዋለው ዕለት አርብ ማለት ነው ሚያዝያ 21 ቀን ነበር። የሚገርም ነው። ሚያዚያ 21 ቀን ከግዝት በዓላት አንዱ ነው። ስለዚህ ዓርብ ዕለት በየቤተ ክርስቲያኑ ጉራማይ ላይ የሆነ ነገር ነበር እያየን የነበረው። ሊቃውንቱ ተናግረዋል። አንደኛ በዚህ ዕለት ይሰገዳል። ምክንያቱም በዓላት የሚታሰውበት አይደለም ያለችው ራሷ ቤተ ክርስቲያን በ5500 ዘመን ውስጥ ነው፣ ያንን ነው የምታስበው። ስለዚህ ግማሹ በአንገት ነው ይላል፣ ግማሹ በወገብ ነው ይላል፣ ግማሹ ይሰገዳል ይላል። ስለዚህ ጉራማይ ላይ ነበረ። 21 ቢሆን ዕለተ ዓርብ ይሰገዳል፣ 29 ቢሆን ዕለተ ዓርብ ይሰገዳል። አስራ ሁለትም ቢሆን ዕለት ዓርብ ይሰግዳል። ቀኑ ራሱ የስግደት ዕለት ነው የሚባለው። ለምን ያለነው ነው በ5500 ዘመን ውስጥ ነው። ስግደት ብቻ አይደለም እኮ በዓላት ብቻ አይደለም የሉም ያለው ራሱ መስቀል የለም፣ ቡራኪ አይሰጥም፣ እግዚአብሔር ይፍታ አይባልም፣ ራሱ ስርዓተ ቅዳሴ የለም፣ ቅዱስ ስጋውና ክቡር ደግሞ አይፈተትም። ስለዚህ እነዚህ ነገሮች በሙሉ በሌሉበት በዓላት ደግሞ በአዲስ ኪዳን ነው የተሰሩት ክርስቶስ ከተሰቀለ በኋላ ነው ስለዚህ ስግደቱ የጸሎት አካል ነው እና አይቋረጥም። የግዝት በዓላት በሰሞነ ህማማት ውስጥ አይታሰውም። ስግደት ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት። በጸሎታችን ጊዜ ሁልጊዜ ጊዜ ከጸሎታችን በፊት እንሰግዳለን። ከዛ በጸሎት ጊዜ ደግሞ የመስቀሉን ወይም የስግደቱን ነገር ይቀርታ የመስቀል ነገር ሲያነሳ እና ማተባለን ጸሎታችን ውስጥ የስግደት ነገር ሲያነሳ ደግሞ እንሰግዳለን። ከዛ ከጸሎታችን በኋላም ማሳረዣ ላይ ሰግደን አረፍ እንላለን። በዚህ በፍትሐ ነገሥት አንቀጽ 14 ላይ ቁጥር 536 ላይ የሚጸልይ ሰው ይላል ልብ አድርጎ በጸሎት ጊዜ ስግደትን የሚያነሳ ክፍል ወይም አንቀጽ ሲደርስ ለልዑል እግዚአብሔር ይስገድ ይላል። ልክ ስግደትን የሚያነሳ ክፍል ሲደርስ ይሰግዳል፣ መስቀልን የሚያነሳ ክፍል ላይ ሲደርስ ደግሞ ያማትባል ማለት ነው። ስለዚህ በጸሎታችን ጊዜ ሁሌ የምንጠቀምበት ነው። ስግደት የጸሎቱ አንድ አካል ነው። መስዋዕት ነው። ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት ልንሰግድ ይገባል ማለት ነው። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን መልክ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መሐልየ ዘሰሎሞን አንዱ ነው። መሐልየ ዘሰሎሞን ደግሞ መልክ ነው ራሱ የቤተ ክርስቲያንን አይኗን ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ አይኑ የርግባይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ አይኑ ገክብር ወውፅ ዘያው ጸቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባሕሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው። አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ዘሰሎሞን መልክ አይደገምም። በተለምዶ በሚባልበት በቀዳሚ ትለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባብርሃኑ ለገጽ ሰላም ለኪ ስቴ ወይን ዘነፈራጽ ሰላም ለኪ ቀስተኪዳኑ ለኖህ ሰላም ለኪ ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ መልካማማት ነው። ስባት ለከ፣ ሰላም ለከ፣ ሰላም ለክሙ እየተባለ ነው መልካማማቱ የሚደረስ መልካ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል፣ ይሄ አይደገምም የሚባል ጸሎት የለም ከስንፍና በቀር። ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ህማም ለማሰብ ተርላ ደስታውን አቆይታ በሌላ ቃል እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ ሦስት ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ካልከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ህማማቱ መስገድ ብቻ ሳይሆን ግብረ ህማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ። ሥጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። አቦታችን ቃሎትን ያሰማለን፣ ጸጋውን ያብዛለን። ረዥም ጋስልን ያወሰን ሆነባትን አስመልክቶ እንግዲህ አሁን ፊታችን የምትገኘዋ እየመጣች ነው፣ በኋላ እየገባ ይገኛልና ብዙ ውዝግቦች ይነሳሉ። ያዎች አሉ እና እንዴት ነው የምናደርገው እንጸል ያለ ወይስ ምንድን ነው? ምናምን የሚነገር እና በአጭሩ ቀጣይ ላይ ቪዲዮ መስራ ከሆነ ሙሉ ቪዲዮ እንግዲህ ስለሰሙን ማት አንድ ቪዲዮ ሄላቸው የሚቀርብ ነው የሚሆነው። ግን እዚህ ላይ አሪፍ ኩኝ አግኝቻችሁበታል ብዬ አስባለሁ። እስቲ አንድ የመጨረሻ ቤትን የሚጨርስ ይሆናል። እመቤታችን ጌታን ጸንሳ ከወለደችው በኋላ እስከ ሰላሳ ዓመቱ ድረስ እንደ ልጅነቱ እያገለገላት እንደ አምላክነቱ እያገለገለችው አብራው በአንድ ቤት ውስጥ ኖራለች። ሌላውን እንተውና ይሄ ነገር ብቻ ለማሰብ ያስጨንቃል። ከእግዚአብሔር ጋር አብሮ አንድ ቤት ውስጥ መኖር እንዴት ያለ ነገር ነው! ልብ በሉ፣ ድንግል ማርያም ጠዋት ከእንቅልፏ ስትነቃ እንዴት ያደርግ! የምትለው ፈጣሪዋን ነበር። ማታ ስትተኛ ደህና እደሪ የሚላት አምላኳ ነበር። የማይተኛው ትጉህረኛ በተኛች ጊዜ ሕፃን ሆኖ ካጠገቧ ያደረ ከመቤታችን በቀር ማናለ? ኪሩቤልና ሱራፌል ቅዱስ ቅዱስ የሚሉትን አምላክ እንደ እናት ሹሩሩ ብላ ያስተኛቸው እርሷ ነበረች። ምድርን በአበባ ልብስ የሚያስጌጠውን ጌታ በተኛበት ያለበሰችውም እርሷ ነበረች። ዓለምን በእጆቹ የያዘውን ጌታ ክንዶቿን ያንተራሰችው እርሷ ነበረች። እነዚያን ሌሊቶች ድንግል ማርያም እንዴት አሳልፍ አይሆን። በህልምም በውንም ከፈጣሪ ጋር መኖር እንዴት ያለ ጸጋ ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን ከልጇ ጋር ለሰላሳ ዓመታት አብራ በአንድ ቤት ስትኖር የነበራቸው ንግግር ሁሉ ከእግዚአብሔር ጋር መነጋገር ነውና ጸሎትም ጭምር ነበር። የጠዋትና ማታ ጸሎትሽ ከልጅሽ ጋር ማውራት ይሆነልሽ፣ ልጅሽ የሚሰጥሽ መልስ የፈጣሪ መልስ የሆነልሽ። እመቤቴ ሆይ ስለ አንቺ ክብር ማሰብ ምንኛ ያስጨንቃል። እስቲ ረጋ ብላችሁ አስቡ። እመቤታችንና ጌታችን በእነዚያ ሁሉ ዓመታት ምን ሊነጋገሩ ይችሉ ይሆን? ከእርሷ በቀር ማን ይነግረናል? ድንግል ሆይ አንቺ ካልነገርሽን ማን ይነግረናል? ለማዕድ ስትቀመጡ ምን ብሎ ጸልዮ ይሆን? እንደ ሐዋርያቱ ቆርሶ ሰጥቶሽ ይሆን? ውሃ እንዲጠጣ ሞልተሽ ስትሰጪው ውቅያኖስን እንዴት በውሃ እንደሞላ ነግሮሽ ይሆን? በእርግጥ በእነዚህ ዓመታት ክርስቶስ ለእናቱ ምን ምን ሲነግራት ኖሮ ይሆን? ስለ የትኛው ምስጢር ሲገልጥላት ነበር? ገና የአስራ ሁለት ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ያነጋገሩት የአይሁድ መምህራን በማስተዋሉና በመልሱ ሲገረሙ ነበር። እመቤታችን ከሕፃንነቱ ጀምሮ እስከ ሰላሳ ዓመቱ ድረስ አብራው ስትኖር በስንት ነገር ስትደነቅ ኖር አይሆን። እንደ መንፈሳዊት እናትስ ድንግል ማርያም ለልጇ የትኛውን የመጽሐፍ ቅዱስ ታሪክ እየነገረች አሳድገው ይሆን? ሙሴ ስላያት ጸባጦስ ታሪክ አልነገረችው ይሆን? ታሪኩን ሰምቶ ያቺ እጽ አንቺ ነሽ እሳቱ ደግሞ እኔ ነኝ ብሏት ይሆን ውሃ ስለፈለቀበትና እስራኤል ስለጠጡበት አለትስ ነግረው ይሆን? እርሱስ የአለት እኮ እኔ ነበርኩ ብሏት ይሆን? ብሉይን ስታነብ ሐዲስን እየተረጎመ እንደ ኤማሁስ መንገደኞች ልቧን አቃጥሎት ይሆን? ጠቢበ ጠቢባን፣ ሊቀሊቃውንት ኢየሱስ ክርስቶስ በቤትሽ ጉባኤ የዘረጋብሽና ያስተማረሽ ድንግል ሆይ አንቺ እንደሆን በልብሽ ከመጠበቅ ውጪ ብዙ አትናገሪም። ሆኖም ልጅሽ ምን ምስጢር ነግሮሽ ይሆን? ኤልሳቤጥ እንኳን ዮሐንስን ፀንሳ ስለ ጽንሱ የምትለው ብዙ ነገር ነበራት። ፈጣሪ በአንቺ ዘንድ ያደረ ድንግል ሆይ አንቺስ ምን ትነግሪን ይሆን? የመለኮት እሳት በሆድሽ ባደረ ጊዜ ልብሱ እሳት ነው፣ ቀሚሱ እሳት ነው፣ እንደምን አላቃጠለሽም እያል ከአባ ሕርያቆስ ጋር እንጠይቅሻለን። እንዳንቺ ፈጣሪውን የሚያውቅ ፍጡር የለምና የዓለም የመጽሐፍ ቅዱስ ሊቃውንት፣ የነገረ መለኮት ምሁራን፣ የወንጌሉ ተንታኞች ሁሉ ከአንቺ እግር ወድቀው እንዳዲስ ስለ ክርስቶስ ሊማሩ ይገባቸዋል። ልህቅተ ሊቃውንት እመቤታችን ሆይ ሊቃውንት ሁሉ የአንቺ ተማሪዎች ናቸው። ባለቅኔዎች ሁሉ በአንቺ ፊት ገና ፊደል አልቆጠሩ። ሰውና መላእክት አንድ ላይ ተሰልፈው ብርቱ የሚሆን ባንቺ ያደረገውን ታላቅ ነገር ሊሰሙ ይጠባበቃሉ። ወዳጄ ጥቅስ ፍለጋ ትተህ እግዚአብሔርን በቅፏ ከያዘችው ቃሉን በሹክሹክታ በጆሮዋ ከሰማችው ድንግል እግር ስር እንደኔ ብትደፋ ይሻላል። የእግዚአብሔርን እጆች ይዛ የመጀመሪያዎቹን የሕፃንነቱን እርምጃዎች እንዲራመድ የመራችውን ድንግል መቆም ያቃተን ደካሞችን እንድትመራን አብረን ደጅ ብንጠናት ይሻላል። እነ ጴጥሮስ በቅዱሱ ተራራ በታቦር ከጌታ ጋር ነበሩ። ፊቱ ሲያበራይተው በዚህ ካልኖርን ብለው ተመኝተው ኤልያስና ሙሴን አግኝተው ነበር። ሰላሳ ዓመት ከጌታ ጋር የኖርሽው እመቤታችን ወይ የልጅሽ ልብሱ ስንት ቀን አብርቶ ይሆን? ከነቢያትስ እነማንን አምጥቶ አሳይቶሽ ይሆን? እንደ ጴጥሮስ ሶስት ዳስ እንስራ የማትየዋ የእግዚአብሔር ማደሪያ ድንኳን ወይ ቤትሽ ደብረ ታቦር ሆኖልሻልና ልጅሽ ምን አሳይቶ ይሆን ከእግዚአብሔር አብ ልጄ ይህ ነው እርሱን ስሚው የሚል ድምፅ መስማት ማያስፈልግሽ ለእኔም ልጄ ነው ማለት የምትቸዋ እናት ወይ እንደ እግዚአብሔር አብ የሚላችሁን ሁሉ አድርጉ ለማለት ስልጣን የተሰጠሽ ወይ ሰላሳ ዓመት ከጌታ ጋር መኖርሽን ባሰብኩ ጊዜ ጠባቧ ህሊናዬ ኃጢአት ያደቀቃት ሰውነቴ እጅግ ተጨነቀች። ዮሐንስ በፍጥሞ ደሴት ብዙ ረአይ አይቶ በጌታ ቀን በመንፈስ ነበርኩ ብሎ ጻፈ። ሰላሳ ዓመታት የጌታ ቀን የሆነላት በመንፈስ የነበረች ድንግልስ ስንት ራዕይ አይታ ይሆን? መላ ሰውነታችን ሁሉ አፍ ቢሆን የእርሷን ክብርና ምስጋና ተናግረን መፈጸም አንችልም። ሰኔ 21 2012 አዲስ አበባ ኢትዮጵያ።